የተዋወቅንበትን አጋጣሚ ወደድኩት። እሱም ባላውቀው ምን ሊቀርብኝ እንደሚችል ሳስብ ነው። እግሮቼ በልጅነት በደረሰብኝ አደጋ መራመድ ተስኗቸው ይውል ሸር እስረኛ በሆንም አንድም ቀን ጉድለቴን ተሰምቶኝ አያውቅም። እሱ ጋር ስሆን ሰላም ይሰማኛል፣ ደስተኛ ሆናለሁ። ማንኛውም ነገር ከእሱ ጋር እኩል እንዳደርገው ያደርገኛል። ዩኒቨርሲቲ ውስጥ ጎበዝና ቆንጆ ወንድ ከተፈለገ ሁሉም ጣቱን የሚጠቁሙት ወደ እሱ በአስፈላጊ ሰዓት ተናጋሪ፣ በሌላ ጊዜ ደግሞ ዝምተኛ ነው። በስብዕናው ተለክቶ የተሰፋ ወንዳ ወንድ። ሁሉም የግቢው ተማሪ አዝኖልኝ እንጂ ወዶኝ እንዳልቀረበኝ እርግጠኛ ስለሆኑ ሴቶች ሁሉ እንደ ወንድ ጓደኛውን የሚያዩ እንደሚወዱት ያውሩኛል፣ እንዳስተዋውቃቸው ይፈልጋሉ ስለ ቁንጅ ነው፣ ይተርጉልኛል፣ አብሮ ይመዋሉ። ብቻ ዕድለኛ እንደሚያደርገኝ ይነግሩኛል። ፍቅረኛ እንዳለው ይጠይቁኛል። እሱን አይታ የትኛዋም ሴት ካልፈዘዘች ጤነኝነቷ መታየት አለበት እያሉ ፊቴ ያወራሉ። ፍቅሬን ይበልጥ ጨምሩታል። ማንም የውስጤን የሚያውቅልኝ የለም። ሁሉንም የሚነግሩኝ እንደ አዲስ ለማረጋገጥ እስኪመጣ እጠብቃለሁ። አልተሳሳቱም። ውበቱ ሁሌም አዲስ ነው። ሁሌም ፈዝዣ አይዋለሁ። ለምን ፍቅረኛ እንደሌለ ስጠይቀው አለች ይለኛል። የት አለች ስለው ይቻድ የት ናት ብዬ እየዞርክ ካካባቢ ንቃኛለሁ። እጄን ስቦ ልቡ አካባቢ ያስነካኛል። የታደለች ናት ይህም ቦታ ያገኘች እለዋለሁ። እድለቢስ ናት እንደም ወዳታል እንኳን አታውቅም። ሁለታችንም እንስቃለን። ለምን አትነግራትም አልኩት። ባጣት አለኝ። እንዴ እንዴት ሳታገኛት እ አግኝቻታለሁ ግን አላገኘኋትም። እንዴ አልገባኝም። የሆነ ቀን ይገባሻል ይለኝና ወሬ ይቀይራል። እንደምወደው ያወኩት ሌሎች ሴቶች እንደሚወዱት ሲነግሩኝና አብረን እየሄድን ሰላም ሲሉት ራሴን ቅናት ውስጥ ሳገኘው ነው። ካላገኘሁት ወይ ካልደወለ ከዚህ በፊት ተሰምቶኝ የሚያውቀው አዲስ ስሜት ይሰማኛል። አብሮኝ ሁኖ እንደሚሄድ እያሰብት መኖሩን ሳላጣጥመን እንለያያለን። ያ የማላውቀውና እያለ እንዳልጠግብ ያደረገኝ ስሜት ለካስ ስሙ ፍቅር ነው። ለመጀመሪያ ጊዜ ፍቅር ያዘኝ። ከሱ ፍቅር እንደያዘኝ አወቅኩ። እየቴ የተቀየረ ሲያቅፈኝ እንደ ጓደኛ ሳስበው ከነበረው አስተቃቀፉ ተለየብኝ። አንዳንዴ ደንዝዬ ዕቅፍ ውስጥ እቆያለሁ። ቀድሜ ካለቀቅኩት ዝም ብሎ ይታገሰኛል። እንደ ሁል ጊዜው ጉንጬን ሲስመኝ ከበፊቱ አሳሰሙ የተቀየረ ነገር እንዳለ ተሰማኝ። እሱ አልተቀየረ። እኔም ያው እኔ ነኝ። አፈቀርኩት እንጂ አካላችን ያው ነው። ሁሉ ነገር ከበፊቱ የተለየብኝ ለምንድን ነው? ድሮም ይስመኛል፣ አሁንም ሳመኝ። ድሮም ያቀፈኛል፣ አሁንም አቀፈኝ። የቱ ጋር ነው ለውጥ ያለው? የአካል ግንኙነትና የገላ መጣመር የፍቅር ማሳያና መግለጫ እንጂ ራሱ ፍቅርን አይለካምኮ ፍቅር ከሥጋ ያልፋል። ፍቅር ያ ነው። ከቃል በላይ ያለው ስንሆን የማናውቀው ሲይዘን የምንረዳው ያ ነው። የሚወድትን ለማግኘት ከመፈለግ ማዶ ከሥጋ ትርጉም በላይ ነው። እሱ ነው ፍቅር። ፍቅርን እንዴት መግለጽ ይቻላል? ፍቅር የነፍስ መልክ ነው። ለመግለጽ መሞከር ራሱ ሞኝነት ነው። ሲያይ እንደምወደው ያወቀ የመሰለኝ መሸሽ ጀመርኩ። ሁሉ ነገር ታየ። አካል ጉዳተኝነት የታወቀኝ ራሴን ጠላሁት። መራመድ ባለመቻሌ ተናደድኩ። አካሌን ያጣው መሰለኝ። አሁኑ ከሁሉ በላይ ሴቶች ወደ እኔ መጥተው እንደሚወዱት የሚነግሩኝ እኔ መወደድም መወደድም እንደማልችል ስለሚያስቡ ሆኖ ተሰማኝ። መቼም ይህን የመሰለ ቆንጆ ስንቶች እየለመኑት ከኔ ጋር መራመድ ከማልችል የዌልሽየር እስረኛ ጋር ፍቅር ይጀምራል ብሎ ማን ያስባል? ደግሞ እውነት ነው። ልክ ናቸው። ዕድሜ ልኩን ዊልሸር እየገፋ ሲኖር እንዴት ይኖራል? ማን ይህን ይመርጣል? አብራ ወክ የማታደርግ ሲሄድ ከጀርባው ሮጣ የማታቀፍ እየተሯሯጠች ድብብቆሽ የማትጫወጥ ታዲያ እሷን ማን ይፈልጋል? እኔን ማን ይወደኛል? በቃ ክላስ ሜዳ ቆምኩ። ቀንም ማታም በድሌ ማልቀስ ሆነ ሥራዬ። ሕይወት ከልጅነት የጀመረ የቀጣችን ለምን ነው ለምን ዕድል አልሰጠችኝም? ለምን እንዲህ እንደሆነ ሆንኩኝ። ከምባ ጋር ተወዳጀ። እንደማላገኘው ሳስብ ከግሪ ጋር ልቤንም ባጣው ብዬ ተመኘው። ማፍቀር እንዳልችል ብሆን ይሻለኝ ነበር። ማፍቀር ችሎ የወደዱትን ካለማግኘት ጋር መኖር ሌላ ስቃይ ነው። የዱሩም ጓደኞቼ የማደርገው ግራ ገብቷቸው ሲጠይቃቸው ማግኘት እንደማልፈልግ ስለ ነገርኳቸው እንደማልመጣ ይነግሩታል። ሲደውል ማንሳት እየፈለግኩ አላነሳም። ማግኘት እየፈለግኩ አላገኘውም። ምን እንዳደረገኝ ጥፋቱን ሳያውቀው አሰቃየሁት። ጥፋቱ እንደወደው መሆኑ ነው። ጥፋቱ ለኔ ከማንም በላይ ጥሩ መሆኑ ነው። ጥፋቱ ሳያውቀው የማላውቀውን ዓለም ውስጥ ማስገባቱ ነው። እያፈቀሩ መጥላት፣ እየፈለጉ አለማግኘት። ምን አለ ባልወደው። ጓደኝነቱ እኮ ለኔ በቂ ነበር። ፍቅር የሚባል መንፈስ የምቀርበውን ሰው እንዲሸሸው አደረገኝ። ሥቃዩን መቋቋም ስላቻልኩ ትምህርቴን አቋረጥኩ። አንዳንድ የመልቀቂያ ፎርሞችን ለመሙላት ከእሱ ጋር እንዳንገናኝ ክላስ የሚገባበትን ሰዓት ጠብቄ ከጓደኞቼ ጋር ወጣን።